የክልሉ ፖሊስ ኮሚሽን ኮሚሽነር ዶክተር ካሳ ባደረጉት የመክፈቻ ንግግር ስልጠናው በሁሉም ዞኖችና ወረዳዎች ለሚገኙ የፖሊስ አባላት በቀጣይነት እንደሚሰጥ ተናግረዋል። በዛሬው ቀን ለሶስት ተከታታይ ቀን እንደሚደረገው ስብሰባ እንደ ሀገር የሚሰጥ ስልጠና ሲሆን ይህ ስልጠና በዚህ ብቻ የሚበቃ ሳይሆን በየዞን ወደ ወረዳ ወርዶ አጠቃላይ በተቋማችን ያለው አመራር አባላት በሙሉ የሚሳተፍ ይሆናል። የፖሊስ አባላትን አቅም ለማሳደግ ለማሳደግና የበለጠ ውጤት ለማስመዝገብ የሚያስችል በመሆኑ ትኩረት እንዲሰጠውም አሳስበዋል። በዛሬ ቀን በዚህ ቦታ ይህን ስልጠና የምትሳተፉት አመራሮች በተገቢው ይህን ስልጠና ተከታታችሁ በተገቢው ደግሞ የክልሉ ሰላምና ጸጥታ አስተዳደር ቢሮ ምክትል ኃላፊ አቶ ሀብታሙ አለሙ ስልጠናው የዓለምን ፖለቲካ ሁኔታ ተቀያያሪነት ከግምት በማስገባት የሚሰጥ ነው ብለዋል። ዓለም አቀፉን የጂኦ ፖለቲካ ሁኔታ በመገንዘብ ተገቢውን ቁመና ለመያዝ እና የፖሊስ ሰራዊቱን አረዳድ የተሻለ ለማድረግ የሚያስችል እንደሆነ ተናግረዋል። በዓለም ደረጃ የጂኦስትራቴጂ ሁኔታ በተለይ ደግሞ በአፍሪካ ቀንድ ያለን አገር እንደመሆናችን መጠን የሀገራችንን ሉዓላዊነት ለማስከበር ካለንበት የጂኦ ስትራቴጂ ሁኔታ አንጻር ተገቢ ዝግጅትና ቁመና እንድኖርን ይህ ስልጠና በተለየ መንገድ በክልላችን ያሰልጣኞች ስልጠና ይሰጣል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከተቋቋመ ወዲህ የፖሊስ ሰራዊቱ አኩሪ ተግባራትን በማከናወኑ ሰላም ከፈጠሩ ክልሎች ተርታ መመደቡን አስታውቀዋል። እንደ ክልል ከተቋቋመንበት ጊዜ ጀምሮ የአገሪትን ብልጽግና ከማረጋገጥ አንጻር ሰላምን ከመፍጠር፣ ሰላምን ከማረጋገጥ አኳያ ከፍተኛ ሚና እየተወጣን መጥተናል። እንደ ሀገር ክልላችን ዘላቂ ሰላም የፈጠሩ ክልሎች ተርታ ውስጥ ልንቆም ችለናል። ሀገርንና ክልሉን ፍጹም ሰላማዊ ለማድረግ ተቋማዊ መሰረትን ማጠንከር እንደሚገባ የተናገሩት አቶ ሀብታሙ የስልጠናውን ዓላማ ለማሳካት ቁርጠኛ መሆን እንደሚገባ አስገንዝበዋል። በዚህ ስልጠና ሂደት ላይ እዚህ መድረክ የተገኘ መራር ተገቢ የሆነ እውቀት፣ ተገቢ የሆነ ግንዛቤ፣ ተገቢ የሆነ ያረዳድ በማግኘት የታችኛው አካል ደግሞ የተሻለ ቁመናና አሰላለፍ እንዲኖረው ዓለም አቀፋዊ አገራዊ ሁኔታዎችን እንድረዳ ተገቢ የሆነ መልእክት የምናስተላልፍበት መድረክ በመሆኑ እዚህ መድረክ ላይ የምንገኝ ሁላችንም የክልሉ ምክር ቤት ዋና አፈ ጉባኤ አቶ ወንድሙ ኩርታ እንደተናገሩት ኢትዮጵያ ያስመዘገበቻቸው ውጤቶች በእልህ አስጨራሽ ትግል የመጡ ናቸው። እነዚህ ውጤቶች የተመዘገቡት በሀገር መከላከያና በፖሊስ ሰራዊት አባላት እንዲሁም በሌሎች የጸጥታ አካላት መስዋዕትነት ነው ብለዋል። ከለውጡ በፊት የነበረውን የሀገራችን ነበረ ሁኔታና ከለውጡ ወደዚህ ሀገራችን ያስመዘገበች የመጣችው የለውጥ ሁኔታ በርካታ ፈተናዎች ያሉበት ነው። ውጤቶች እንደተጠበቁ ሆኖ በጣም በእልህ አስጨራሽ ትግል ውስጥ ትንቅንቅ ውስጥ ሆነን ውጤት እያመጣን ያለበት ጊዜ ከመሆኑ ጋር ተያይዞ በተለይ እርሱ ለዚህ ለፖሊስ አመራር እና አባላት ትልቅ ትርጉም ይኖራል ብዬ አስባለሁ። አንዳንድ ለውጦች በርካታ መስዋዕት የተከፈለባቸው ናቸው። የመከላከያ ሰራዊታችን የፖሊስ አባላችን ሚሊሻዎች ጭምር ሳይቀሩ ዋጋ የከፈሉበት የሞቱበት ደምና አጥንታቸውን የከሰከሱበትን ውጤት ነው እያስመዘገብን ያለ ነው። በሚቀጥሉት ጊዜያት ፈተናዎች እንደሚያጋጥሙ ስለሚገመት ዝግጁነትንና ብቃትን ማሳደግ የሚችል የስልጠና መድረክ መሆኑንም ተናግረዋል። አሁን ሀገራችን ከያዘችው አቋም አንጻር ከዚህም የማሰብ መስዋዕትነት ጥንካሬ፣ አንድነት፣ አቋም በሚያስፈልግበት ደረጃ ላይ ያለ ነው። ቅርብ ጊዜ ወዲህ በሀገራችን ውስጥ የተመዘገበ ያሉ በርካታ ለውጦች በአጎራባች ሀገሮችም ራቅ ባሉ በዓለም ሀገራትም በአፍሪካ ውስጥም ቢሆን የአንዳንዶች አይን በጣም እየቀላ ነው። እዚህ ውስጥም ሆኖ የተመዘገበ ያለው ለውጥ ደግሞ እጅግ በጣም አስደማሚ ነው። ነገም ከዚህ የተሻለ ለውጥ ለማምጣት በጣም ብዙ መስዋዕት ብዙ አቋም ያስፈልጋል። በአሁኑ ወቅት በክልሉ ያለው ሰላማዊ ሁኔታ መልካም መሆኑን በመግለጽ ለዚህ የፖሊስ ሰራዊት አባላት ሚና ከፍተኛ ነው ብለዋል። ይህ የፖሊስ አባላትና አመራሮች ስልጠና በፌዴራል ፖሊስ የሕግና ሰብአዊ መብት ጉዳዮች መምሪያ አስተባባሪ በሆኑት ረዳት ኮሚሽነር ፋሲላ ሻግሬ እየተሰጠ ይገኛል።